የኢትዮጵያ መድኃኒት አቅራቢ አገልግሎት ከጤና ሚኒስቴር ጋር በመተባበር በመድኃኒት አቅርቦ ሰንሰለት ዙሪያ በወጡ አዳዲስ ሕጎች መመሪያዎችና የአሰራር ለውጦች ዙሪያ በሁሉም የሀገሪቱ ክልሎች በ69 የመሰብሰቢያ ጣቢያዎችና ከ5 ሺህ በላይ ተሳታፊዎች በተገኙበት በበየነ መረብ የውይይት መድረክ ተካሂዷል። በውይይት መድረኩ የተገኙት የኢፌዲሪ ጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ ባለፉት ዓመታት በኢትዮጵያ በጤና ተቋማት የሚስተዋለውን የመ የመድኃኒት አቅርቦት ችግር ለመፍታት በተሰራው ስራ አብረታች ውጤት ማስመዝገብ መቻሉን ገልጸዋል። የመድኃኒት አቅርቦት አገልግሎቱን በተለይ ስንመለከት ወደ 67 ፐርሰንት የሚሆኑ የጤና ተቋማቶቻችን ቀጥታ መድኃኒት መድረስ የተቻለበትን ሁኔታ እንደነበረ ያሳየናል ሪፖርታችን ማለት ነው። ያ እንግዲህ መቶ ፐርሰንት ስላላደረስን አሁንም ከፍተኛ ርብርብ ከፍተኛ ስራ የሚፈልግ ነው። ቁጥጥር አኳያ በተለይ የኢትዮጵያ መድኃኒትና ምግብ ባለስልጣን አቅሙን የማጎልበት ስራ በባለፉት ዓመታት በሰፊው እየተሰራ ነው። በተለይም ደግሞ በባለፈው ዓመት እና በዚህኛው ዓመት የፍተሻ ደረጃን በማረጋገጥ ምግብና መድኃኒት ቁጥጥር ስራዎቻችን ላይ የሚደረጉትን የፍተሻ ደረጃዎችን የማረጋገጥ ዓለም አቀፋዊ ስታንዳርዶችን የመያዝ ስራዎች በተለይ ደግሞ በአገሪቱ ውስጥ ያሉ ወደ 3700 የሚሆኑ መድኃኒት አቅራቢዎችን የገበያ ፍቃድ መስጠት የተቻለበት ዓመት ነበረ ማለት ነው። በኢትዮጵያ በሁሉም ጤና ተቋማት የመድኃኒት አቅርቦት ጥራቱን በጠበቀ መልኩ ለማዳረስ አዳዲስ የወጡ ሕጎችና መመሪያዎች እንዲሁም የአሰራር ለውጦች ተግባራዊ እንዲሆኑ ሁሉም ባለድርሻ አካላት የበኩሉን ድርሻ እንዲወጣ የጤና ሚኒስትሯ ዶክተር መቅደስ ዳባ ጥሪ አቅርበዋል። ሕዝብ የሚጠይቀውን መልስ ከመመለስ አንጻር ይህንን ያስቀመጥነውን ግብ በዚህ በሚቀጥሉት ወራት በተለይ በሚቀጥሉት ከዚህ ወዲህ በሚኖረን አምስት ወር ውስጥ ሰፊ ርብርብ ለማድረግ ከመቸውም የበለጠ የሁላችንንም የአምራቾችንም፣ የተቆጣጣሪዎችንም ከዚሁም ደግሞ የበለጠ የህዝብንም ድጋፍ የሚጠብቅ ነው። ሁላችሁም በተለይ ደግሞ ክልል ጤና ቢሮ አመራሮች ዛሬ ይህንን ጆይን ያደረጋችሁ የቁጥጥር ስራውን እንዲሁም ደግሞ የመድሃኒት አቅርቦቱን የምታግዙንን በሙሉ በዚህ አጋጣሚ እያመሰገንኩ ከዚህ በበለጠ ቀጣይነት ያለው ክትትል የሚፈልግና በአንድ ጊዜ ተሰርቶ ጨርሰነዋል፣ ተመርቀን ወጥተናል የምንለው ሳይሆን እንደ ሀገር የምናስቀምጠው ስታንዳርድ ሆኖ ገና ወደፊት የሚቀጥል ኢትዮጵያ ይህንን አይነት የቁጥጥር አቅም አላት የሚባልበት ደረጃ ድረስ የምንሰራው ስለሆነ እንደ ሀገር ያስቀመጥነውን ግብ አብረን እንደምናሳካ ለዚህም ደግሞ አብረን እንደምንሰራ እየተማመንኩ በዚሁ ማደራይን ማስተላለፍ እፈልጋለሁኝ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋናው ተግባር መድኃኒትና የህክምና ግብአቶችን ማቅረብ መሆኑን የተናገሩት በኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ኢትዮጵያ ክላስተር አስተባባሪ ና የሐዋሳ ቅርንጫፍ ስራ አስኪያጅ አቶ ዘመን ለገሰ ባለፉት ዓመታት በጤና ተቋማት በርካታ የህክምና ግብአቶችና መድኃኒቶች ሲያቀርብ ቆይቷል ብለዋል በዚህም የኢትዮጵያ መድኃኒት አቅራቢ አገልግሎት ማቋቋሚያ አዋጅ አዋጅ ቁጥር 1354 ህዝ ህዝባር 2017 በህዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር መገባቱንም አብራርተዋል። አዋጅ ቁጥር 1354 ህዝባር 2017 ሆኖ የወጣው የእኛ ማቋቋሚ አዋጅ አለ። እንግዲህ የዚህ አዋጅ ዋና አላማው በዚች ሀገር ላይ ያለውን አጠቃላይ የጤናውን ሴክተር እቅዶች፣ ግቦች የምናሳካ ከሆነ የማይበገር የመድኃኒት አቅርቦት ስርዓት መኖር አለበት ነው። ሪዚሊያንት ሆነ የሳፕላይ ቼን ሲስተም መኖር አለበት ነው። እንግዲህ የማይበገር የመድኃኒት አቅርቦት ስርዓት በምንልበት ወቅት አቅርቦቱ የተሻሻለ፣ ለየትኛውም ችግር ወረሽኝ ሊሆን ይችላል፣ የተፈጥሮ አደጋ ሊሆን ይችላል። እነዚህ ችግሮች በሚከሰቱበት ወቅት ጭምር ያለምንም መቆራረጥ ራሱን ችሎ የቆመ ጠንካራ የሆነ የመድኃኒት አቅርቦት ስርዓት መኖር አለበት ተብሎ እንግዲህ አዋጅ ወጥቷል። ወይ አዋጁ ዋና

የመድኃኒት አቅርቦት በጤና ተቋማት ላይ በሰፊው ተደራሽ ቢሆንም አሁንም ይበልጥ ተደራሽ ለማድረግ በትኩረት ሊሰራ እንደሚገባ የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ገልጸዋል። የማህበረሰቡን የመድኃኒት አቅርቦት በተሟላ መልኩ ለማድረስ በኢትዮጵያ የመድኃኒት አቅርቦት አገልግሎት አዋጅ የወጣውን አዳዲስ ሕጎችና መመሪያዎችን ተፈጻሚነት እንዲኖራቸው እንደ ክልል ጤና ቢሮ በሰፊው ይሰራል ሲሉ ገልጸዋል። የተጠኑ ጥናቶች ፋይንዲንጎችም በእኛ ተቋም ላይ ያሉ ናቸው። ስለዚህ እነዛን ነገሮች ለማስተካከል እንደ ክልል በተለየ ሁኔታ ገብተንበታል ስራ ውስጥም ተቋማትን ለይተን ኢቨን ይሄ ችግር ያለባቸው ጉልቶ የወጡ ተቋማት ላይ በተለየ ሁኔታ ያመራር ኮሚትመንት ይዘን ወርደን እየሰራን እያገዘን እንገኛለን። ይሄ ደግሞ መድረክ ለኛ ለጀመርነውም ነገር ሀገራዊ አጀንዳ መሆኑ ለእኛ በጣም ትልቅ ጠቀሜታ አለው። በጣም ትልቅ ጠቀሜታ ያለው ጊዜ ይፈልጋል። እየተማር ነው የምንሄደው ነገር ይፈልጋል። ብዙ ነገር ምክንያቱም ለብዙ አመት የነበረን ችግር በስድስት ወር አይቀረፍም። ስለዚህ በየጊዜው የተማርን የምንሄደው ነገር ር እንዳለ ሆኖ ግን በጣም ችግር ፈቺና በጊዜ ሂደት ግን ሲስተሙ፣ ስርዓቱ ይሄ የሰንሰለት ስርዓቱ እውነትም በተቀመጠው አዋጅና መመሪያ አሰራር መሰረት መሬት ሲረጥ ለውጥ ይመጣል።